አንደኛ የጭናና ድብ ጸለምት መነሻውን ከደባርቅ አድርጎ ወደ ብስኒት አካባቢ ሊወጣ የነበረውን ጠላት ሀያ ሰባት አካባቢ ወደ ብስኒት ሊወጣ የነበረውን ጠላት በደንብ ተመትቶ ተመልሶ ፊቱን ወደ ኋላ እንዲመለስ ተደርጓል። ጭናና ድብ ጸለምት ክፍለጦር ጭና ክፍለጦር እና ድብ ጸለምት ክፍለጦር ማለት ነው። ከደባርቅ ተነስቶ በጥራይና ወደ ብስኒት ሊወጣ የነበረውን ተመልሶ አቅጣጫውን መልሶ ወደ ደባርቅ አቅጣጫ መልሰውታ ላይ በሌላ አባባል ካሰበበት መንገድ ተገትቶ ወደ ኋላ ተመልሷል። ይህንም ጭናና ድብ ጸልምቶች አድርገዋል። በሁለተኛ ደረጃ አያሌው ብሩ በሀያ ሰባት እንደሚታወቀው የብልጽግናው ወንበር አስጠባቂ ራሱን ሰላም አስከባሪ እና አድማ በታኝ ብሎ የሚጠራው ወደ ተንሰየ እና ደቁ አካባቢ በመሄድ የፋኖ ቤተሰቦችን ለማሰር የፋኖ የቤተሰቦችን ሀብት ንብረት ከብት ለመንዳት ለመዝረፍ ሂዶ ነበር። አያሌ ብሩ ውሎዋን ስትዋጋ ውላ ከስምንት ያላነሰ ሙትና ቁስለኛ አድርጋ የፋኖን ቤተሰቦች ሀብትን ንብረትም ታድጋ የጠላትንም ከስምንት ያላነሰ ሞት እና ቁስለኛ አድርጋ መልሳለሽ። በሀያ በሰላሳ ማለትም ከትናንትና ማለት ነው ደግሞ ከመነሻውን ከደባርቅ አድርጎ ከበለስ ወደ መረባ ለመምጣት ያቀደውን አድማ በታኝና ራሱን ሰላም አስከባሪ ብሎ የሚጠራ የብልጽግናውን በራስ ጠባቂ ሰራዊት ራስ ገብሬ ብርጌድ ገጥማ ውላለሽ። ሸካክፋ ወደ ደባር አቅጣጫ በመጣበት የእግሩ መልሳ ሳውሪ ከሚባል ቦታ ድርሰው ተመልሳለሽ። አሁንም ወደ ደባር አቅጣጫ ነው ያለው፣ ወደ ከተማ አስጠግተዋለሽ። የራሷን ቀጠናም አስከብራን ያለሽ ራስ ገብሬ ብርጌ